ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለ። ሩታዬ እንግዲህ የማያዳግም መልስ የሰጠች ምክንያቱም ስልችት ምርር ብላለች። ነገሮችን እንግዲህ እንዲስተካከሉ የኛም ጸሎት ነው ማለት ነው። ሰላምታ ዬን አረሳውም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እና ደህና ሆኑ ደግሞ ነገሮች ተስተካከሉ ብለን ስንል እንግዲህ ሌላ ነገር እየሰማን ነው ያ ብቻው ነው። ሌላ ምን እንላለን እንግዲህ። የእናንተ ደስታ የኛም ደስታ ነው። ከደስታችሁ ስቃችሁ ስትመጡ እኛም እንስቃለን፣ ስትከፉ ደግሞ እኛም እንከፋለን ማለት ነው። እና ሁልጊዜም ደስታ የለም፣ ሁልጊዜም ደግሞ ሀዘን የለም። ትናንት ወዲያና ትናንት ስቃሽ ስላየንሽ ቢከፋሽን ብዙ ነገሮችን አይተናል። ግን ደግሞ በዚህ ልክ ውሳኔ ይኖራል ብለን አላሰብንም ማለት ነው። ሩታዬ እንግዲህ ባትጨክኝ ጥሩ ነው ብለን እንላለን። ነገ ደግሞ ሌላ ቀን ነው። ምን አዲስ ነገር እንደሚፈጠር አናቅም ማለት ነው። ውድ ቤተሰቦች እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እና እኔ ግን አንድ ሰው ስህተት ይሰራል፣ መልሶ ደግሞ ከዛ ስህተቱ ይማራል ማለት ነው። ሁልጊዜ አንድ አይነት ነገር ይኖራል ብዬ አላስብም። እና ውድ ቤተሰቦች የሌላው ደግሞ እንግዲህ ውብዬ ልጆቿን ይዛ ከቤት ወጥታ ነበረ ማለት ነው። እና ይሄ እንግዲህ የያዙኝ ልቀቁኝ ብሎ ብዙ ነገር በድሏታል። ግን ደግሞ መልሶ ለምን ሄደች የሚል አምባጓሮ አንስቶ ነበረ። እኔ ግን ሲመስለኝ እህቷ ናት ልጅቷ። ና ብዙ ነገር ብለዋለች። ዳጊም ደግሞ በጣም ምርጥ ልጅ ነው። ምርጥ ምርጥ፣ በቃ ምን ልበላችሁ፣ ለእሷ ነው አብስቶ የሚጨነቀው ለወንድሙ ሳይሆን የሚያደላው ለእሷ ነው በጣም ትልቅ ሰው የልጅ ትንሽ የልጅ ትልቅ ነው እና በጣም ደስ የሚል ልጅ ነው እና እሱም በጣም እያለቀሰ ተረብሾ ነበረ ባለፈው ያረገላትን አይታችኋል ማለት ነው ከልጅ የማይጠበቅ በጣም አሪፍ ልጅ ነው ማለት ነው እና ናሂ እንግዲህ ካለበት ችግር ተላቆ ነገሮቹ እንደ በፊቱ የነበረው ፍቅራቸው ተመልሶ እንድናያቸው ተስፋ እናደርጋለን ማለት ነው እና ዛሬ እንግዲህ ሄደች ከተባለ በኋላ ደግሞ ልጆቿን ይዛ ተመልሳለች። ግን ደግሞ ስትመለስ በሚገርም ሁኔታ እሱ ልጅቷን ይዞ አብሮ ቁጭ ብሎ ነበረ ማለት ነው ምግብ እየበሉ። ግን ለምን በዚህ ልክ ማስመሰል አስፈለገ? እሷን እንደሚወዳት እና እንደተጨነቀ አስመስሎ ነበረ ያየ ነው። ግን ደግሞ ትንሽ ሲቆይ ከእሷ ጋር አብሮ ሆኖ እሷን ቤት ውስጥ አምጥቶ ልጅቷን እና በጣም ከባድ ነው ይሄን ማየት። እኔ እንደ ሴት በጣም ነው የሚከብደኝ ማለት ነው እና ና ሄ ወደ ቀልቡ ተመልሶ ማየት እንፈልጋለን ፈጣሪ እንግዲህ የድሮ የመጀመሪያ ፍቅራችሁን ይመልስላችሁ፣ ካለብህም ችግር ያላቅህ ልንለው እንወዳለን ማለት ነው። ውድ ቤተሰቦቼ እናንተም እንግዲህ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ለልጆቹ እንግዲህ አራስ ልጅ ይዛ ባልጠነከረ ወገቧ እዚህና እዚያ ማለቷ በጣም ከባድ ነው ማለት ነው። ለምን ነግበኔን እኔስ ብሆን የሚል ነገር ነው ማራመድ ያለብን እና ያለው ነገር በጣም ነው የሚያስጠላው። አሁን ላይ በፊት ላይ እንዴት ፍቅር እንደነበሩ ብዙ ነገሮችን እናውቃለን ማለት ነው። እኔ ከበፊት ጀምሮ ነው እነሱ የምከታተላቸው የነበረው እና ብዙ ነገር አልፈው እዚጋ ሲደርሱ ደግሞ እንደዚህ አይነት ነገር ሲገጥማቸው በጣም ነው የሚያስጠላው እና ፈጣሪ እንግዲህ ያለውን ነገሮች አስወግዶላቸው የነበረው የቀድሞ ፍቅራቸው ተመልሶ እንድናያቸው ይርዳቸው ነው ምለው ሰላማችሁ ብዝዝት ይበልልኝ። ቪዲዮውን አላረዝምባችሁም። እንግዲህ ቻናሌን ላይክ እና ሼር ለምታደርጉ ለምታበረታቱኝ ሁሉ ከልብ አመሰግናለሁኝ። ከበሩልኝ ላለው ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለሙ ሙራዱ ሞልቶ